እነዚህን አልፋቸው ስትመጣ ደግሞ ቴዎድሮስ ካሳሁንን ስታየው ምንም አማራጭ የለኝም ብሎ የተነሳ ወጣት ነው የሚመስለኝ። ልክ ነው። በቃ አሁን እኔ በተናገርኩት መሰረት ከኢትዮጵያ ውጭ ምንም አማራጭ የለም። ስለዚህ ቴዎድሮስ ካሳሁን ሁል ጊዜ የሚተነፈሰው የራሱ የሆነ ትንፋሽ አለው። ብዙውን ሰው ደግሞ አምጥቶ የሚያስተሳስርበት የራሱ መንገድ አለው። ስለዚህ እነዚህን ነገሮች ስታስባቸው አልተሰሩም ብለህ ልትናገር አትችልም። ከኢትዮጵያ ከወጣ በኋላ ከሀገራችን ድምፃውያን ጋር የመገናኘት እድሉ ነበረ ወይ? በተለያዩ እድል ነበረ። ለምሳሌ ቴዲ አፍሮ እዛ መቶ፣ ሲያትል ነው የምኖረው። ሲያትል መቶ የክብር እንግዳ ብሎ ጠርቶኝ የሆነ ስጦታ አበረከተለህ አበረክቻለሁ። ማህሙድም አበረከት አበረከተለህ? እኔ አበረከትኩት። ባንዲራ ሲያለብስ መድረክ ላይ ያለበት ነው። አረንጓዴ ቢጫ ቀዩ ግን ጥሩ ነው። አሁን እኔ በፊት አመር ነበር እንደዚህ ሆኖ ምናምን እዛ፣ በተለይ በቃ በየ ምክንያቱ ታለቅሳለሁ ምናምን አይመቸኝም እና አንዴ ቴዲ መጣ። ቴዎድሮስ ካሳሁን እዛ ኮንሰርት ነበረው እና ቤት ሊጠይቀን መጣ ምናምን ቁጭ ብለን እንዴት ነው ስለ ኑሮ ምናምን በቃ እንዲህ ክፍት ይላል። እዛ ያለውን ነገር እየነገርኩት ምናምን ሳልቅስ ተስብሽ ባለው ማመስገን ነው አታማር። ምናልባት እግዚአብሔር እኮ እዚያ መጣ የሆነ ሊደብቅ የፈለገው ነገር ይኖራል፣ እና ተመስገን በል ምናምን ሆኖ በኋላ ላይ የቆየው ምናምን ስመጣ አዎ፣ በቃ ልክ ነው። ምንድን ነው ያጣሁት አሁን ለስትል ምሰራበት ዘመን ነበረ ሰራ። ግን እግዚአብሔር ይመስገን፣ እስካሁንም ጤነኛ ነኝ። በጤንነት ነው የተመለስኩት። ሶስተኛ አልበማችን ስንገባ ነው ሌላ ታሪክ የሆነው። በሶስተኛ አልበማችን ውስጥ እንግዲህ አሁን ላይ ቴዲ አፍሮ ቴድሮስ ካሳሁን ግሪ በዚህ ሰዓት ላይ ቁጥር አንድ የሚታወቅ ዘፋኝ ነው ማለት ትልቅ ደረጃ የደረሰ ነው ቴዲ። እና በዛ ወቅት ላይ እንግዲህ በሶስተኛው ካሴታችን ነው ያን ቴዲን ያወቅ ነው። በዛ ወቅት ላይ ለእኔ ድሬ ከከዚራ ለከፍከፍ ከዛም አንድ ዘፈን ላይም ፊቸሪንግ ገብቶ ነበር ገብቷል። ነው ሜትኛው ዘፈን ላይ ነው እንትን የሚለው ነው የምወዳት ልጅ ነው። አቤቱ የሰማይ ጌታ ፈጣሪ የቲሆን ቦታው ግብሰሪ ጡር ሰርቶ በወዳጁ ግፍ የዋለ ማረፊያ ቦታው የታለ አቤቱ የሰማይ ጌታ ፈጣሪ ብሎ እሱ ገብቷል። በወቅቱ ነው የቴዲን ጉብዝ እናማቀው በዛ ሰዓት ላይ የገጠመው ግጥም ያስገርም ነበር። አንድ የአገር ገጠም ብነግርህ ይገርማል። መልካም ዜና ሰማን ሰማያዊ ተስፋ ከጸበዋት ጌታ ከወገን የሚተርፍ ሰፊ እንጀራ እንዳለሽ የማታ የማታ በነገር እንክርዳድ ቢና ውስጥ ጠላትሽ አቅቶ ለመካር የሀገሬ ጎበዝ የሽሮ ፍትፍት ነው የሚያበረድ ስካር በዶሮ ማታ ኮሶ ያልጋቷት ባርነት ሸሽቶ ነጭ አልገዛት ያሮን መቋሚያ የአምላክ ትንቢት የፍቅር ሀገር ሰላማዊት ይህንን ያለው እንግዲህ በ1992 አካባቢ ነው። እና ቀላል አይደለም ነው እንግዲህ የዛሬ 16 17 ዓመት ነው። ከዛ ጀምሮ የምመሰክርለት ከባድ ከባድ ከባድ ገጣሚ፣ ከባድ ዜማ ሰሪ፣ በደንብ የሚዘፍን ነው እና ይሄ ነው ማለት ነው እኛ የማያረሳሳ ብዙ ነገር አለን